እኔ እንኳን እንዲያው ደስ ይበል እንትን ይበል ብዬሽ ማስታወቂያ ከተማ እጅ ያመጣሁትን እስፒከር እኮ ነው ጭልጥ የቀረች ሳይ

ባገር በመንደሩ ስምህ የጠፋብህ ምክንያት አይደለም እኮ አረቂም፣ አረቂ። አሁን ሰው የጠላት ቤት የነገ ተቀምጠህ የጠላትን አረቂ መጠጣት ጠላትን መተባበር ነው አልኩ። ተው እንጂ እንግባባ ነው። በዚህ ሰዓት ነው አይደፋም።

ይተዋት ምን ይሻል ያስፈጂ ነው ጌታ። ባለፈው ምን አለች ነው ያልኳችሁ። እናንተማ ቃዥሽ ምን አለች እያላችሁ። መጀመሪያም አትነካ ኩብ እያሉ ወንድ ወንድ ነን እያሉ ዝም ብሎ ሱሪ መልበስ ብቻ እንደ ወንዶች ነበር።

ግዴ ሰው ታገሩ የት ሄዳ? ወይ ግን እንደት አገኘችው ነው መሳለኝ። የእሷን ባለቤት እዚህ የለም ብለው ነው እንጂ እኔ እንደው ስጠረጥር ወንዶችም ዘረፎንም አብረው የሚካፈሉ ናቸው። አይ የለም እንዲህ አይነት ነገር በፍጡ ባያረጉም ዋ

አሁን የተዛሬ ጀምሮ እዚች ሀገር አለች እዚች ሀገር አሁን ሁለት መቶ ብር ናት አሉ ተዚች ከተማ በሁለት መቶ ብር ተሳፍሪ እልም

አንተ እንደው የበላሁ አንሶ መውሰድ ምን ሰው ምን አባቱ የእኔን ቤት ከቦ ሲያድር የእሱን ቤት ማን እንደሚጠብቅለት። አይዋል እና ውጭ ሰው አንድ ገመድ አጥቼ ነው ግን ሊያስፈዱ ነው እንጂ እንዲሁ በሁለት መቶ ብር ትራንስፖርት ተሳፍሬ የለም። ማለት የእሱ ብሎ ሻንበት ነዚያ ዘመጥኩ ባለው ጋር ድፍን ባያረገል ኖሩ በሌላው ሰው እኮ ምንም ምንም እኮ ምንም

በስመ አብ ወልደ ፈስ ቅዱስ፣ ወይ የጠጅ ምንድን ነው ምንድን ነው? መገኛ ነው እንዲህ። በስመ አብ ወልደ ፈስ ቅዱስ፣ ወይን ምን ይጠጅ

እንዲሁ ባዳፍንስ መች የሚጠፋ ሰው ነው። እናንተ ምን ይሻለኛል? እንዲሁ ያያሰብኩትን ሰውዬ እንዲሁ ምንም ሳላስተናብር መጠየቅ ነው ያለብኝ። በቃ እንዲሁ ሰሜን ኮሪያ አባቶቻችን የሰጧትን ስንዴ አልመለሰችም። በቃ እንዲሁም ለኔ በምሴ አልትመልስልኝ አለቅ ቆንጆ አድርቆ ቆንጆ አድርጎ የሚጥፍልኝ ለኪንግ ጮንግሚንግ ደብዳቤ ማጣፍ ነው ያለብኝ

አበቃቃል። እንግዲህ፣ እሺ፣ ምን እንደምታደርገኝ። ንብረት የሚዘራት ቢመጣ ሻምበል ቢባል የምድር ውርጋጥ ያንተን ብሎ ሻምበል ሻለቃ እናያለን። እስቲ ጀግንነት ክን ማንም፣ እኔ ሞጭልፊት የዋዛም ፈራ ሰው አይደለሁ ማንንም ሰው አልፈራም።